ጤና ስትልን የአዲስ ማለዳ ተከታታዮች፣ በአማራ ክልል ሴቶችና ሕጻናት ላይ የሚፈጸሙ ጥቃቶችን በተመለከተ የሚወጡት መረጃዎችን ተከትሎ በአማራ ክልል ሴቶችና ማህበራዊ ጉዳይ ቢሮ የሴቶች ተሳትፎ ንቅናቄ ዳይሬክተር ደስታ ፋንታን አነጋግረናቸዋል። አብረን እንቆይ። በቅድሚያ በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ የአስገድዶ መድፈር ጥቃቶች በስፋት እየተፈጸሙ ነው የሚሉ መረጃዎች በስፋት እየወጡ ነው። በእናንተ በኩል ያለው መረጃ ምን ይመስላል ከሚል ጥቅል ጥያቄ እንጀምር። ያለው ያው መዋቅራችን ከወረዳ ድረስ ነው። ከወረዳ መዋቅር አለን በዚህ መዋቅራችን የሴቶችን ጥቃት የዘርፈ ብዙ ጥቃት አለ ጥቃት፣ የጾታ ጥቃት ብቻ ሳይሆን የስነልቦና ጥቃት አለ፣ የአካላዊ ጥቃት አለ፣ ኢኮኖሚያዊ ጥቃት አለ። እነዚህ ጥቃቶች እንዳይከሰቱ የሚፈጠ የሚያራቸው ስራዎች አሉ ቅድመ መከላከሉ ላይ ዞሮ ዞሮ ቅድሞ መከላከሉን አልፎ የመጡ ጥቃቶች አሉ እነሱ በሁለት ሺ አስራ ስድስት ጀምሮ በሁለት ሺ አስራ ስድስት አንድ ሺህ ሶስት መቶ ሀያ አራት በሁለት ሺ አስራ ሰባት አንድ ሺህ ሰባት መቶ አስራ ሁለት ናቸው እንግዲህ በሴቶችም በህጻናትም በምንም ብሎ የተፈጠሩ ጥቃቶች በሁለቱ ዓመት እነዚህ ናቸው። እዚህ ውጭ ሌላ ኢኮኖሚያዊ ጥቃት ሀብታቸው የወደመባቸው የተዘረፈባቸው፣ ወይ ደግሞ እንደዚሁ ደግሞ ጥለውት ሲተፈናቅለው ወደ አይዲፒ ሲሄዱ ሌላ ችግር የደረሰባቸው ሴቶች ኖራሉ። ሮትሮ ግን ከጾታ ጋር በተያያዘ አሁን የሰጠው መረጃ ለያዘ ጾታዊ ጥቃቱ ካስከተላቸው ችግሮች መካከል በተለይም ከጥቃቱ በኋላ በሴቶች ላይም ደርሱት ስነልቦናዊ ጉዳቶች ኤች አይቪን ጨምሮ ሌሎች አባላዘር በሽታዎች ጋር በተያያዘ የሚመጡ የጤና ችግሮች መፍትሄ ከመስጠት አኳያ እየተሰራ ያለውን ስራ ቢገልጹልን። እኛ እነዚህ ችግሮች ሲያጋጥሙ እነዚህን ችግሮች እንፈታባቸው የምንችል ወይም ደግሞ የችግሮቹ ምላሽ መስጫ ዘዴዎች አሉ። መጀመሪያ ሆኖ ቅድም እንደገለጽኩት ችግር ከመከሰቱ በፊት ጥቃት እንዳይከሰት መከላከሉ ላይ ማህበረሰቡ ላይ የግንዛቤ ፈጠራ የአመለካከት ስራ ከልዩሪቱ የአገር አካላት ጋር እና ከሚመለከታቸው የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተቀናጅተን ስራዎችን እሰራለን። እነዚህ ጥቃት እንዳይከሰቱ ሴቶች በልሽነት እንዳይዳሩ፣ የህፃናት ግርዛት እንዳይከሰት ይሄንና ይህን ተቋሙ ትልቁ ስራችን ይሄ ነው። በዋናነት እኛ የምናስተባበረው በርካታ ኮሚቴ አለ፣ በርካታ ተቋማት አለ፣ መንግስታዊ ያልሆኑ ፓርትነሮች አሉ። በዚህ ዙሪያ የሚሰሩ እነዚህን ስራዎች እንሰራለን። እነዚህን ስራዎች አልፎ መከላከሉን አልፎ የሚመጡት ቅድም ያስቀመጥኳቸው ቁጥሮች ሲመጡ ደግሞ ለእነዚህ ምላሽ እንሰጣለን። የመጀመሪያው ምላሻችን የስነልቦና ድጋፍ ነው። ዋን ስቶፕ ሴንተሮች ያሉ የአንድ ማዕከል አገልግሎት መስጫ የተቋቋሟሉ በክልሉ በእነዚህ እነዚህ ችግር ሲደርስባቸው እነዚህ ሴቶች እና ህጻናት ታዳጊ ልጃገረዶች ይህ ችግር ሲያጋጥም ወደዛ ዋን ስቶፕ ሴንተር እንለዋለን። እዛ ሄዶ የስነ ልቦና ድጋፍ ወይም የጤና ተላላፊ በሽታዎች እንዳይኖሩ እርግዝና እንዳይኖር ሌላም ችግር እንዳያጋጥም ሕክምና ያገኛሉ። ይሄ ከተደረገ በኋላ ደግሞ በተሃድሶ ማዕከላት እንደዚሁ ምናልባትም የኢኮኖሚ ድጋፍ የሚፈልጉ ከሆነ ከነዚህ ችግር ከደረሰባቸው ሴቶች ውስጥ የኢኮኖሚ ተጋላጆች ካሉ የኢኮኖሚ ድጋፍ የሚፈልጉ ካሉ ስልጠና እየሰጠን የህይወት ክህሎት ስልጠና፣ የንግድ ክህሎት ስልጠና እየሰጠን ወደ ገቢ ማስገኛ ስራ ወይም ደግሞ ወደ ቋሚ የስራ ዕድል ፈጠራ ስራ እናሰማራላቸዋል ወይም ወደ ገቢ ማስገኛ ስራ ይገባሉ ማለት ነው። ከፓርትነርስ እና ከተባባሪ አካላት ጋር ና እንዲሁም ደግሞ የጉዳዩ ከሚመለከታቸው የጤና ቢሮ ጋር ተጠናጅተን የበርካታ ሰዎችንም ጭምር ኢኮኖሚ የስነ ልቦና ሌሎችም የጤና ሕክምና እንዲያገኙ እየተመቻቸላቸው ሰ እየተሰራ ነው። ተቋሙ ይሄን እያደረገ ነው። እነዚህ ውስጥ አሁን እነዚህ ጥቃት ከደረሰባቸው ውስጥ የስነልቦና ሁሉም አግኝተዋል። የህክምናም በተመሳሳይ አሁን የምነግር ቁጥሮች ዋን ስቶፕ ሴንተር ያለፉ ናቸው። ሁሉም የስነልቦና ድጋፍ አግኝተዋል። ሁሉም የጤና ሕክምና አሁን ቅድም ያልኩት ችግሮች እንዳይከሰቱ የጤና ህክምና ወይም ደግሞ የህክምና አገልግሎት ተጠቃሚ ናቸው። ከዚህ ውስጥም የህግ ድጋፍ ያገኙም አሉ። ምናልባትም እኛ ይሄ የተቀናጀ ዋን ስቶፕ ሴንተር ስንል ወይም የአንድ ማዕከል የተቀናጀ አገልግሎት የምንለው እዛው ፖሊስ አለ፣ እዛው ፍትህ አለ፣ እዛው የኛ የሴቶች ህጻናት ማህበራዊ ጉዳይ ባለሙያዎች አሉ፣ ጤና አለ። አራታችን ተቀናጅተን በዚህ የአንድ ማዕከል አገልግሎት የሚገቡ ሴቶችን ቅድም እንዳልኩት፣ ቀድመን የምናስተናግደውን አስተናግደን ከስነልቦና ከጤና ከሌሎቹ ተጨማሪና ተጓዳኝ ህክምናዎችን ሁሉ ከተደረገ በኋላ ከዛ በኋላ ወደ ህግ አገልግሎት የነፃ የህግ አገልግሎት እንዲያገኙ ይደረጋል። እዛ ቀጥሎ ኮለጎን ደግሞ ወደ ገቢ ማስገኛ ስራ ይሰማራሉ እና ሁሉም ጥቃት የደረሰባቸው ኢኮኖሚ ላይፈልጉ ይችላሉ። ሁሉም ደግሞ መስራት አይችሉ ህፃናት ከሆኑ መስራት አይችሉም። አካል ጉዳተኛ ከሆኑ ደግሞ ለእነሱ እለታዊ ድጋፍ ወይም ደግሞ ጊዜያዊ ድጋፍ ተጨማሪ ህክምና የሚያስፈልጋቸው ከሆነ ትራንስፖርት ወደ መጡበት አካባቢ መውሰድ የሚያስፈልግ ከሆነ ተሃድሶ አካባቢ መቆየት ለዳግን ጥቃት እንዳይዳረጉ በተሃድሶ ማዕከላትን መቆየት ካለባቸው ሴፍ ሃውሶች እንዲቆዩ እናደርጋለን። እነዚህ ሁሉ ነው የሚሰሩና እንዳልኩ የስነ ልቦናና የህክምና ሁሉም አግኝተዋል። የህግ ድጋፍ እዚህ ውስጥ የህፃ የህግ ድጋፍ ያገኙ ክስ እንዲመሰረት የሚፈልጉና እኛም መረጃና ማስረጃ ያላቸውን ጥቃት አድራሾች ከረራርሶቶ ነው ውሳኔ እንዲሰጣቸውም ጭምር በቅንጅት አብረን ከፍትህ አካላት ጋር ስራዎችን እየሰራን ነው እና አብዛኞቹ እንዳልኩ በዛ ያለፉ ናቸው። ኢኮኖሚ ግን እነዚህ ቅድም እንዳልኩት ሁሉም የኢኮኖሚ ተጋለጥ ላይ የሆኑ ስለሚችሉ ኢኮኖሚ ድጋፍ ብንሰጣቸው ስራ ሰርተው ሊለወጡ ህይወታቸውን እና ቤተሰባቸው ሊያስተዳድጉ የሚችሉትን እየደረግን እነዚያን ስልጠናዎች የቢዝነስ ክህሎት ስልጠና እና የህዳይት የህይወት ክህሎት ስልጠና እየወሰዱ ወደ ስራ እንዲሰማሩ ያደረግነው በርካታ ሴቶች ህይወታቸውን ሴቶች አሉ። ጥሩ ጥቃት የደረሰባቸው ሴቶች በአንድ ማዕከል አገልግሎት አማካይነት ለሴቶች ከሚደረግላቸው ልዩ ልዩ ድጋፎች መካከል አንደኛው ለተጎጂዎቹ ፍትህ የማሰጠት ስራ መሆኑን ነግረውናል። ከዚህ ጋር በተያያዘ ፍትህ ለማሰጠት ደግሞ ጥቃት ፈጻሚው አካል መታወቅ አለበትና ጥቃቱን ማን እንደፈጸመው የሚታወቅ ነገር አለ አሁን ምናልባትም የፀጥታ ችግር ሲኖር የሰላም እጦት ሲኖር የመጀመሪያ ተጋላጮች ሴቶች እና ህጻናት ናቸው ነው እንጂ አሁን ችግር ይሄን ይሄን ችግር የፈጠረው ደግሞ በሴቶች ላይ ጥቃት የፈጠረ የፈጸመ እሳተኒ ነው ብለን ላናውቅ እንችላለን። እና ጉዳይ ብዙ ጊዜ ሰበንበበት አካባቢ የጨለኑ አካባቢ ቦታና ጊዜ ታይቶ መረጃና ማስረጃ በማይሆንበት አካባቢ የሚሰጠው ጉዳይ ነው፣ ጥቃት ብዙ ጊዜ በባህሪውና ምናልባት የሰላም እጦቱ ችግሩን እንደዚህ አባብሶት ሊሆን ይችላል የሚል ምን እንጂ እንደአሁነ ጊዜ እንትና ፈጽሞታል እንትና ፈጽሞታል የሚል ነገር የለንም ምክንያቱም ከዚህ ጋር ተያይዞ መረጃ ሲኖር ማስረጃ ሲኖር የሕክምና ማስረጃ ይዘን ጥቃት የደረሰበትን ጥቃት አድራሹን የምታውቀው ከሆነ ጥቃት የደረሰባት ሰርባይ ኖሮ አይ እኔ አውቀዋለሁ ጥቃት ያደረሰብኝ ሌ ነው ብላ እሷም ራሷም አንድ ማስረጃ ነት የሕክምና ማስረጃዋ ወደ አሁን ወደ ዋን ስቶፕ ሴንተር ስለምታጅ ጥቃት ስለመድረሱ እዛ ላይ የህክምና ባለሙያ በሚያረጋግጠው ብቻ ውሳኔ እየተወሰነ ነው። ያርጎ የሚሰወሩ እሷ የምናስወቁ ከሆነ በዛው አካባቢ ያሉት የትቃ አካላት የራሳቸውን ሙያ ተጠቅመው ያው መደረግ የሚገባ ከማህበረሰቡ ጋር ሆነው እያጣሩ እርምጃ እንዲወሰድ የማድረግ ስራ እየተደረገ ነው። ተጎጂዎቹን አግኝታችሁ ስታነጋግሯቸው፣ በተለይም ደግሞ ጥቃቱ የተባባሰው በክልሉ ካለው ግጭት ጦርነት ጋር በተያያዘ ከመሆኑ የተነሳ ጥቃቱን የፈጸመው አካል በተመለከተ ማን እንደሆነ ያገኛችሁት መረጃ አለ? ይቀብዳል፣ በጣም ይቀብዳል። አሁን እኔ ቅድም እሱን አስረክቼ ተራክበያቸው በምንም ታምር በዚህ ደረጃ ይህን ጥቃት የፈጸመው ከሌለው ብለህ የምታስቀምጠው አደለ። ይህንን ጉዳይ የሚያጣሩ በዚህ ስራ ወይም ደግሞ ቅርብ የሆኑ ተቋማት አሉ። በዚህ ዙሪያ የራሱ ኦፕሬሽን አለ፣ የራሱ ሙያ አለ፣ የራሱ ባለቤት አለ። ይሄ ጉዳይ እኛ ግን ምንም ቢሆን መቼም ሲሆን ማንኛውም ሰው ሊረዳው ሊገለጽመው በሚችል አግባር የሰላም እጦት ካለ የመጀመሪያ ተጋላጭ የሚሆኑ ሴቶችና ህጻናት ናቸው።

እነዚህ ደረጃ እነዚህ ሴቶች ወደ ዋል ስቶፕ ሴንተር ሲመጡ ጥቃት ደርሶባቸው ቤተሰብ ሊያመጣቸው ይችላል፣ ጎረቤት ሊያመጣቸው ይችላል፣ የመንግስት አካል ፖሊስ ና የብስ አካላት ሊያመጧቸው ይችላሉ። እዚ አጋጣሚ ደሳሪው ከታወቀ መረጃ በአስረጃ ካያደ እርምጃ እየተወሰደ ነው፣ ይህም እየተሰራ ነው። መረጃውን ማደን ከአመት ከስምት አመት እስከስምት አመት እንደ በጣም በፊት በፊት ስናማው የነበረው በአምስት አመት በስድስት አመት እየተለቀቀ ጥቃት ፈጽሞ እንዲ እየተደረገ የሚባለው አሁን መቶ በር ጸርቷል ባይባል እንኳን አስተማሪ የሆነ እርምጃ እስከ ሀያ አምስት አመት የመወሰድ መጥቷል። ድሮ ይህ ጥቃት በቤተሰብ ይፈጸማል ማከራይ ይፈጸማል በተከራይ ይፈጸማል በሌሎች ተቋማትም ጭምር ሊፈጸም ይችላል ከዚህ ውጭ ግን በሆነው አግባር ቅድም እንዳልኩት የሰላም እጦት ከምንም በላይ ለዚህ ለእነዚህ ተጋላጭዎች ትልቅ መንስኤ ሊሆን ይችላል በሚል እንጂ አሁን በታሪው እነሱ ላይ በነሱ ቃል በነሱ አባባል በነሱ ይሁን ታብድ ግ ብሎ ፕሮጀክት አድርጎ ይህን ጥቃት በዋናነት የተጽ አማራ ክልል ይሄኛው ታክ ነው የሚል ግን እኔም የለኝም መረጃ የለኝም እና በዚህ ልክ አልገመገምም ደረጃ አልገመገምም የሰላም እጦት ሲኖር በዋናነት እነሱ እውነት ነው ኢኮኖሚ የጾታ የስለልቆ ሆና ሌሎች ችግሮች ያጋጥማሉ፣ እያጋጠሙም ነው። ግን ደግሞ ጥቃት አድራሾቹ አሁን ላይ ስ የተወሰደባቸው እርምጃ የተወሰደባቸው ቅድም እንዳልኩ ነው። ከዚህ የአካል ውጭ በራሱ ከቤተሰብም ጭምር በአባት የሚደፈሩ በወንድም የሚደፈሩ በእንጀራ አባት በአከራይ፣ በተከራይ ይህ ቆዞታ አማራ ክልል ብቻ ሳይሆን ሌላም ቦታ አለ። ከተማ ማለ የትም አካባቢ እያየን ነው። በነባራዊ እንትኑ ከሚዲያው ጋር የተያያዘ ችግር አለ። ወቅቱ የፈጠረው የሶሻል ሚዲያው ምኑ የሚያመጣው ነገር አለና ይሄ ይሄ ችግር አለ። አሁን ግን እኛ በብዛት ጥቃት የፈጸመ ሳምበዴ ነው ሳይሆን፣ በሰላም እጦቱ ሴቶቹ ሁለዳምሳ ሁለንተናዊ ጥቃት እየደረሰባቸው ነው የሚል የትም ከመ ሀሳብ ነው ያለን ቢያንስ ግን በክልሉ ካለው ግጭት ጋር ተያይዞ ለጥቃቱ መባባስ ይበልጥ አስተዋጽኦ አድርጓል ማለት ይቻላል። አሁንም ግጭቱ እንዳላቆመም በዛው እንደቀጠለ መሆኑ ይታወቃል። በቀጣይስ በሴቶች ላይ እንዲህ ዐይነት ጥቃቶች እንደደርሱ ምን እየሰራችሁ ነው? ያለባቸው አካባቢዎች ሊኖሩ ይችላሉ። ግን ደግሞ ከበፊቱ በተሻለ አግባብ አንፃራዊ ሰላም አለ። በፊቱ ለመነጋገር ማንኛውም ሰው የሚረዳው ስለሆነ በሩቅ እንደምንረዳው አይደለም። አሁን አማራ ክልል ሚዲያ እንደሚያወራው በሩቅ እንደምንረዳው አለ። አሁን አንፃራዊ ሰላም አለ። ሰው በተቻለ መጠን ትምህርት ቤቶች ተከፍተዋል። ባለሙያዎች፣ ሌላውም ሴክተሮች በተመሳሳይ ከባለት አመት በተሻለ አግባብ ያለንበት ነባራዊ ሁኔታ ላይ ያለ እና እኛ ከምንም በላይ በመደበኛ ጊዜ የሚሆን አሁን ግጭት ውስጥ ሆነን ማህበረሰቡ ላይ ጥቃትን የሚፀየፍ ማህበረሰብ ለመገንባት ጥቃትን ባለመሰጠም ሲፈጸምም ዝም ብሎ የሚያይ ትውልድ መኖር የለበትም፣ የሚለውን ነገር በጣም አግሬሲቭ ነው። የሚመለከታቸውን ተቋማት ጋር በቅንጅት እየሰራን ነው፣ የሃይማኖት ተቋማት ጋር፣ የሀገር ሽማግሌዎች ጋር፣ የሴቶችን የወጣቶች አደረጃጀቶች ጋር፣ ይሄንን በዚህ ዙሪያ ከሚሰሩ ፓርትነርስ ጋር ልዩ ልዩ የግንዛቤ ማስጨበጫ አድቮኬሲዎችን እየሰጠን ነው፣ ስራ እየተሰራ ነው። መከላከሉን አልፎ እንዳይፈጸም ከሚመለከተው አካል ጋር፣ በተለይ ጉዳዩ በቀጥታ ከሚመለከተው ከመንግስት ከጸጥታ አካላት ጋር የሚሰራው ስራ ምን ይመስላል? እሱን ደግሞ ቢነግሩን። ሁ እንደ ባለሙያ እኔ ባለሙያ ነኝ። እንደ ባለሙያ ይሄ የሚመለከታቸው የቴክኒክ እንትኖች አሉ፣ አካላት የቴክኒክ ኮሚቴዎች አሉ። አብይ ኮሚቴ የአመራሩ አደረጃጀት ነው። እኛ እንደ ቴክኒካል ሰው እስር ያለን ኮሚቴዎች ከፍትህ፣ ከጤና፣ ከፖሊስ እና ይሄ ከሚመለከታቸው ባህላዊ አደረጃጀቶች አሉ። የአገር ሽማግሌዎች፣ የሃይማኖት መሪዎች፣ የሴትና ወጣት አደረጃጀቶች፣ የፖሊስ ባዴ ዝግጅ አስወጋጅ ፕላትፎርም አለን እና ከቀበሌ በዚህ በዘረጋነው ፕላትፎርም እኛ በተለይ ጥቃት ከደረሰ በኋላ ሳይሆን ጥቃቱ ከመፈጸሙ በፊት መከላከሉ ላይ ማህበረሰቡ በደንብ መተጋገዝ መቻል አለበት። ጥቃትን ላለመፈጸም፣ ሲፈጸሙ ዝም ላለማለት እልሾቹ ከቤተሰቦቹ ከጎረቤቱ ሴቶቹ በራሳቸው አደረጃጀት በደንብ ይህንን ጥቃት ማውገዝ መቻል አለብን። ጥቃት ከመከፈቱ በፊት ስለም የተሰረፉ መዋቅሮችን ተጠቅመን ስራዎቻችንን እየሰራን ነው። ይህንን አልፎ ሲመጣ ደግሞ ብላሽ ሰዎችን ባኮታቷል ከሚመለከታቸው ግር ምን ምላሽ እየሰጠን ነው። ከጸጥታ ኮሚቴው ጋር ሁነን እነዚህ በሴቶች ላይ የሚደርሱ ችግሮች ምኖች ለአመራሩ ግብአት በመስጠት እንዴት አድርገን የምንከላከላቸው ችግሩ ምንድን ነው የሚለውንም ጭምር እኛ እንደ ቴክኒክ ግሩፕ ወይም ደግሞ እንደ ባለሙያ ለአመራሩ ግብአት እንሰጣለን። እንግዲህ በመግቢያው ላይ እንደጠቀሱልን በሁለት ሺህ አስራ ስድስት እና በሁለት ሺህ አስራ ሰባት ዓመተ ምሕረት በሴቶች ላይ ደረሱትን ጥቃቶች በተመለከተ የሰጡን አሀዛዊ ቁጥሮች በክልሉ በሁሉም አካባቢዎች ተፈጸመ ወይስ የሚበዛባቸው ያልተፈጸመባቸውም አካባቢዎች አሉ? እባክህ ራሳቸው ከፍና ዝቅ የሚል ነገር ሊኖረው ይችላል። ዞሮ ግን እስከነሱንም ቢሆን ትንንሽ ቁጥር ያላቸው ይሄ የተደመረው ከሁሉም ዞኖች የተውጣጣ ቁጥር ነው። ቁጥራቸው የአንዱ ከፍ ያንዱ ዝቅ የማለት እንትን ሊኖረው ይችላል። ዞሮ ግን በክልሉ ቅድም በነገርኩህ በሁለት ሺ አስራ ስድስት ና በሁለት ሺ አስራ ሰባት እነዚህ የነገርኩ ቁጥሮች ናቸው፣ ያሉ ከሁሉም ከሁሉም ዞኖች የተሰበሰበ ዳታ ነው። ቶታል ነውን የነገርኩ የተፈጸመውን ጥቃት በሚመለከት አሁን የተገኘውን ዳታ ወይም መረጃ ለማግኘት መረጃውን እንዴት ነበር የሰበሰባችሁት? የመረጃ አሰባሰብ መንገዱን ቢነግሩን። ሲያደርጋ ዶክተር ወርነ ተደዋለን ይህ አይነት ስንትን ችግር ሲደርስ ራሱን የቻለ ኮሚቴ አለ፣ ታች ላይ የጠራው ኮሚቴ አለ። ወደ ዋል ቶክ ሴንተር የሚሄዱት በዛ ደረጃ ነው። በመንግስት ተቋማት እኛው መረጃው የሚመጣ እነዚህ የተፈጠሩ ፕላትፎርሞች ነው መረጃው የሚመጣ እነዚህ ጥቃት ሲደርስባቸው ሴቶች ዋንስቶፕ ሴንተር ሄደው አገልግሎት ያገኛሉ አገልግሎት ያገኛሉ። ቆጣቸው ዳታቸው ዋንስቶፕ ሴንተሮች ከሆስፒታሎች ሁኖ በጤና ወይ ማፊ በምንለው በራሱ ስትራክቸር ይበታል። የዚህ መዋቅር ስላለ እዛ እኛ ኮች ብለን የኛን መዋቅር የሚያመጣው እና ያ መዋቅር የሚያመጣው የተናበበ መሆኑ የተአካባቢ ነው የሚለው ዲቴል የሚሰጠው ኮል ስላለ የራሴ የራሳቸው ኮል እነሱ ኮንፊደንሻሊቲ ስም አይመዘገቡም፣ ኮል ስለሚመዘገብ እዛ ነው። እኛም በቁጥር ነው የምናገኘው መረጃው ወረዳ ደረጃ ያለው መዋቅራችን እዛው በቤተሰብ አካባቢ እዛው በተለያዩ ችግሮች የሚፈጠሩ እንትኖች ካሉ ጥቃቶች ካሉ ደረሰ ይይዛሉ፣ አገልግሎት እንዲያገኙ ያደርጋሉ። በአማራ ክልል የሴቶችና ማህበራዊ ጉዳይ ቢሮ የሴቶች ተሳትፎ ንቅናቄ ዳይሬክተር ደስታ ፈንታ ከአዲስ ማለዳ ጋር ላደረጉት ቆይታ እናመሰግናለን።